በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክርስቶስ ተንስአ ሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምዚየሰ ኮነ ፍስሐ ወሰላም። ሰላሙን፣ ፍስሐውን፣ ደስታውን እንድንመለከት የወደደን የመረጠን አባቶቻችን አምላክ ልዑል እግዚአብሔር የተመሰገነ የተከበረ ይሁን። እንደ እግዚአብሔር መልካም ፍቃድ ዛሬ ደግሞ የምናየው ርዕስ የሚሆነን በዚሁ በዮሐንስ ወንጌል ምዕራፍ ሀያ ላይ ከማርያም መግደላዊት ታሪክ ቀጥሎ የምናገኘው ወይም ደግሞ ከርሱ ቀጥሎ ለሐዋርያት በተዘጋ ቤት ውስጥ ገብቶ ከታያቸው በኋላ የጭንካሩን ምልክት የተወጋውን መወጋት ሕማሙን ካሳያቸው በኋላ እርሱን አብ እንደላከው እንዲሁ ደግሞ እነርሱን እንደሚልካቸው ወይም ደግሞ እርሱን አብ እንደላከው እርሱንም ደግሞ እነርሱንም ደግሞ አውጥቶ እርሱ እንደሚልካቸው ከነገራቸው በኋላ የምናገኘው አንድ ሐዋርያ አለ። እሱም ደግሞ ዲዲሞስ የተባለ ቶማስ ነው። ስለዚህ ይህ ሰውን ወይም ደግሞ ይህንን ሐዋርያ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ነገር ብሎት ነበረ። ሳያዩ የሚያምኑ ብፁዓን ናቸው የሚል ነገር ተናግሮ ነበር። ስለዚህ ይህ ነገር ከምን አንጻር ይታያል የሚል ደግሞ ሌሎች ጥያቄዎች ስለመጡ ይህንን ዛሬ የምንመለከት ይሆናል። አምላከ ቅዱሳን ጥበብን እየሞላ እንዲያስተምረን እንዲመክረን የእርሱ መልካም ፈቃድ ይሆንል። እንግዲህ በዚህ በዮሐንስ ወንጌል ምዕራፍ ሀያ ላይ የማርያም መግደላዊትን ነገር ወይም ደግሞ የመግደላዊት ማርያምን ነገር ከተመለከትን በኋላ ለሐዋርያት በተዘጋ ቤት ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገኝቶ ተመለከታቸው። በእነርሱም ዘንድ ደግሞ ቀርቦ የተወጋውን መወጋት የታመመውን ሕመም ሁሉ ገልጾ አሳያቸው። እነርሱም ደግሞ ጌታቸው አምላካቸው መልካሙ መምህራቸው በመካከላቸው በመገኘቱ እጅግ በጣም ተደሰቱ እጅግም ደግሞ ደስ አላቸው እንግዲህ አንድም ጌታችን መድኃኒታችን ኢየሱስ ክርስቶስ በተዘጉ ነገሮች ውስጥ መግባት ያውቃልና ምናልባት ረፍዶብናል መሽቶብናል አተናል ጎሎብናል ያልናቸው ብዙ ነገሮች ሊኖሩ ይችላል ወይም ደግሞ ዓለም በሯን ዘግታብኛለች ብዙ የተዘጉብኝ በሮች የተዘጉ ነገሮች አሉ ስንል እርሱ ግን ሳይከፍት መግባትን የሚያውቅ ነገሩን ሊያረጋጋ ነገሩ ላይ ሰላም ሊፈጥር በነገሮች ሁሉ መገኘት የሚያውቅ አምላክ ነውና። አሁንም ሐዋርያት አይሁዳውያንን እነዛን የሚያሳድዷቸውን ፈርተው በተዘጋ ቤት ውስጥ ተዘግተው ቁጭ ባሉበት ሰዓት፣ ይህ ደግሞ ሰላማቸውን የሚያዘንብላቸው፣ ሰላማቸውን የሚሰጣቸው፣ ደስታን ደግሞ የሚሞላቸው፣ ትላንት በፍቅር ሲከተሉት የነበሩት ኢየሱስ ክርስቶስ በመካከላቸው እንደተገኘ ህማማቸው፣ ህማሙንም ደግሞ አሳይቶ እርሱ እንደሆነ እንደገለጽላቸው መጽሐፍ ይነግረናል። ከዚህም በኋላ ግን አብ እንደላከኝ ደግሞ እናንተንም እልካችኋለሁ ብሎ መንፈስ ቅዱስን እፍ እንዳለባቸው ወይ መንፈስ ቅዱስን ተቀበሉ እንዳላቸው እንዲሁን እንመለከታለን። አብ እንደላከኝ እናንተንም ደግሞ እልካችኋለሁ አለ። አብ ወልድን ልኮት ነበረ፣ ሂድ ተወለድ፣ ደግሞም ተሰቀል ብሎ ልኮት ነበር። እንሱም ደግሞ እናንተን እልካችኋለሁ። ስለዚህ ወንጌል ቃል ትታመማላችሁ፣ ስለዚህ ወንጌል ቃል ትሰቀላላችሁ፣ ስለዚህ ወንጌል ቃል ትሞታላችሁም ሲላቸው፣ አንድም እኔም ደግሞ እልካችኋለሁ። ስለዚህ ደግሞ እውነት ስለሆነው ቃል በዓለም ሁሉ ትሰብካላችሁ። በዚህ ውስጥ መከራ፣ ሕማም፣ ስቅላት፣ ሞት ቢደርስባችሁ ሁሉ እንደዚሁ የምትጽናኑበት መንፈስ ቅዱስ የምትይዙበት በኋላም ደግሞ የምጠነክሩበት ይሆናል ብሎ እንደሚሾማቸው እንደሚልካቸውም ደግሞ ነግሯቸው ነበር። ስለዚህም ደግሞ በምድር ስለሚያደርጉት ነገር ወይም ደግሞ በምድር መታሰር በሰማይም መታሰር የሚሆንበትን በምድር መፈታት በሰማይም ደግሞ መፈታት የሚሆንበትን ልዩ ስልጣንን እንደሰጣቸውም የምናስብበትን ነገር ይካሄዳል። ይሄ ነገር ከሆነ በኋላ ግን አንድ ዲዲሞስ የሚሉት ደግሞ ቶማስ ወይም ደግሞ እንደ ሀገረ ስብከቱ ወደ ህንድ አካባቢ ያለውን ሀገረ ስብከት ደግሞ የሚይዘው የነበረው ሐዋርያ ቅዱስ ቶማስ በዛ አልነበርም ነበር በአገልግሎቱ ላይ ወይም በሀገር ስብከቱ ላይ ባለ ሰዓት ይህ ነገር ሲካሄድ ተመልክቷል። ይህ ነገር ሲሆን አይቷል። ስለዚህ ይሄ ነገር ሲሆን ስላየ ይህ ነገር ሲካሄድ እንደሰማው፣ አሁን እኔ ይህንን ነገር ለምን አላየሁም? በመስማት ብቻ እንዴት ይሆናል? አንድም ክርስቶስን የምሰብከው እናንተ የምትሰብኩት እርሱን ተመለከት ነው፣ ሕማሞቹን አየን፣ ችንካራቶቹን ተመለከትን፣ ለኛ በተዘጋ ቤት ውስጥ ተገለጸ ብላችሁ ነው። እኔ ደግሞ ይህንን ነገር እንዴት ልገልጽ? ይህንን ደግሞ ሊሆንልኝ ይችላል። አንድም ደግሞ የመጣበት ቦታ ከሰዱቃውያን ወገን ስለነበረ ሰዱቃውያን ደግሞ የትንሣኤ ሙጣንን አስተምህሮ እንከን ስለነበረባቸው እስካለመቀበል የሚደርሱ ስለነበሩ እርሱ ደግሞ ይህ የሆነውን ነገር ማየት ይፈልግ ነበር። ይህንን ነገር እንዳይ ችንካሮቹን ማየት እፈልጋለሁ፣ በእጆቼ መዳሰስ እፈልጋለሁ ብሎ ቶማስ ይጠይቅ ነበር። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛ አሁን ዳግማይ ትንሳኤ በምንልበት ወይም ደግሞ ዳግም ትንሳኤ ሲባል ብዙዎች ትንሳኤው ድጋሚ የሚደገምበት ነው ወይ ትንሳኤውን ዳግም ክርስቶስ ድጋሚ የሚነሳበት ነው ወይ ይላሉ። ነገር ግን ይህ የሆነበት ሳይሆን ይህ መጠራጠር የነበረበትን ቶማስን ይህን ደግሞ መጠራጠሩ የበዛበትን የመጣበት ቦታ ዳግም ያገረሸበት የመጣበት ቦታ አስተሳሰብ ዳግም ደግሞ የመጣበትን ይህንን ቶማስን የምናስብበት ጊዜ ስለሆነ እንዴት ከተባለ እርሱ የመጣው ከሰዱቃውያን ወገን። ከሰዱቃውያን ወገን የሆኑ ሰዎች ትንሳኤ ሙታን ላይ እምነታቸው እንከን አለበት፣ እጸጽ አለበት። ስለዚህ ይህንን ህጸጹን ይዞ ስለነበረ የተገኘው ይህንንም ደግሞ ሀሳቡን እያስታወሰ ስለነበር አንድም ለሱ ሲል ሁለተኛም ደግሞ ያየሁትን መናገር ያየሁትን ማስተማር ያየሁትን ደግሞ መመስከር እጅግ በጣም ቀላል ነው። እናንተ ስላያችሁ ልታደርጉት ትችላላችሁ እኔ ግን አልነበርኩም ብሎ በጠየቀው መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ያሳየውን ጭንካሮቹን በእጆቹ አስዳሶት እንደዚሁ ሕማሙን ደግሞ አሳይቶት ነበረ። እንደውም ይህንን ገጸ መለኮት ይህንን ልዩ ገጽ ሲመለከት ጌታዬና አምላኬ ብሎ ተናገረ። አንድም ሲዳብሰው ሲያስነካው እግዚአብሔር አለ ወይም ደግሞ ጌታዬ አለ። አንድም ደግሞ ማቃጠሉን ሲመለከት አምላኬ አለ፣ ወይም ደግሞ ማቃጠሉን ሲያይ አምላኬ አለ። ይህንን ሲል ግን አንተ ስላየ አመንክ፣ ሳያዩ የሚያምኑ ግን ብፁዓን ናቸው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ መልሶለት ነበር። አሁን ዳሰሰው፣ ሲዳሰሰው፣ መዳሰሱን መንካቱን ሲመለከት እግዚአ አለ ወይም ደግሞ ጌታዬ ብሎ ተናገረ። እሳትነቱን ሳይ ደግሞ አምላክ ያለ፣ ግን ይህንንም ቢልም አንድ ነገር ብሎት ነበር አንተ ስላየ አመንክ፣ ሳያዩ የሚያምኑ ግን ብፁዓን ናቸው ብሎ ልዩ የሆነ ምስክርን ተናገረ። አሁን ብዙዎቻችን ካለብን የህይወት ጥያቄ ውስጥ አንዱ እግዚአብሔርን እንዴት ልቅረበው እግዚአብሔርን እንዴት ላስበው? ባየው ኖሮ አይቸዋለው ብዬ ልናገር ይችላለሁ። በህይወቴ ነገሮችን አድርጎልኝ ቢሆን አድርጎልኛል ብዬ ልወደው ይችላለሁ። ግን እንዴት ልሁን ብለው የሚጠይቁ ብዙዎች አሉ። የመጀመሪያው ነገር በህይወታቸው ብዙውን ነገር ኢየሱስ ክርስቶስ እያደረገላቸው ነው። በህይወታቸው ብዙውን ነገር እግዚአብሔር እያደረገላቸው ነው። ግን እርሱ እያደረገላቸው እንደሆነ እያሰቡ ስላልሆነ ነው፣ ይህንን ጥያቄ እየጠየቁ ያሉት። እንዴት አድርጎልኝ ያውቃል? ምንንስ ደግሞ አስተካክሎልኝ ያውቃል? የሚል ሰው። ሩቅ ሳይሄድ ራሱን መመልከት ይችላል። ድሃ ሆኖ ተቀምጦ ሊሆን ይችላል። አቶ ተቀምጦ ሊሆን ይችላል። ነገሮች ሳይሳኩለት ሆኖ ሊሆን ይችላል። ግን እስኪ ራሱ ዝቅ ብሎ ይመልከት። እየተነፈሰ ነው፣ እስንፋሱ ቀጥሏል። ለነገ ደግሞ የሚኖርበትን እቅድ እየጻፈ ነው። ለነገ የሚኖርበትን እቅድ እያሰበ ነው። ይሄ ብቻ አይደለም፣ እግሮቹ ይሰራሉ፣ እጆቹ ይሰራሉ፣ አይኖቹ ይንቀሳቀሳሉ፣ ሐሳቡ ሁሉ እየሰራ ነው። ስለዚህ አሁን ይሄንን ሲመለከት እግዚአብሔር በህይወቱ እያደረገለት እንደሆነ መመልከት አለበት። አንድም እግዚአብሔርን እንደተመለከተው ሊያስብ ይገባል። በህይወታችን እጅግ በጣም ድንቅ የሆኑ ነገሮችን እንኳን ስንመለከት እግዚአብሔርን እንዳየን ልናስብ ይገባል። እግዚአብሔርን በሥራዎች መካከል እንዳየን የሱን ቸርነት፣ የሱን ጸጋ በነገሮች መካከል እንደተቀመጠና እንደተመለከተ ማሰብ መቻል አለብን። ስለዚህ ሳያዩ የሚያምኑ ብፁዓን ናቸው። አንድም ደግሞ እነዚህ በተሰጣቸው ነገሮችን በማመስገን እግዚአብሔርን በማሰብ የሚኖሩ እግዚአብሔር ልክ በብርሃን አምዱ ተገልጾ እግዚአብሔር በብርሃን አምዱ ሆኖ ቆሞ እንደሚያናገራቸው ግን ደግሞ በመልካም ስራው ደግሞ ሲያናገራቸው ይህማ እግዚአብሔር ነው ብሎ የሚያስቡ እነዚህ በእውነት ብፁዓን ናቸው ሲል፣ አንድም ሳያዩ የሚያምኑ ብፁዓን ናቸው አለ። አንተ ስላየ መሰክር፣ ስትቃጠል አምላኬ አልክ፣ ደግሞ ስትዳስሰው ስጋውን ደግሞ ሲያስነካ ጌታዬ ደግሞ አልክ። ይህንን ሳያዩ ደግሞ የሚያምኑ ብዙዎች አሉ እያለ ሲመሰክር፣ አንድም ደግሞ ቅዱስ ጳውሎስ በትምህርቱ ላይ ብዙ ጥያቄዎች ይጠይቁት ነበር። ግን እጅግ በጣም ልዩ የሆነች መልስንም ደግሞ በመልእክቱ ላይ ሲያስቀምጥ እንዲሁም እንመለከታለን። ስለ ፍቅር፣ ስለ ተስፋና ስለ እምነት ሲናገር ከሁሉ ፍቅር ትበልጣለች ይላል። ስለዚህ አንድ ሰው ፍቅር ካለው እግዚአብሔርን ማወቅ የሚወድ ከሆነ እግዚአብሔርን ከልቡ የሚወደው ከሆነ በእግዚአብሔር ላይ እምነት ይኖራል። በእግዚአብሔር ላይ ተስፋ ይኖራል። ስለዚህ በእውነት እግዚአብሔር ጋር እንዴት ልቅረብ? እግዚአብሔር ጋር እንዴት ልቅረብ? እግዚአብሔርን በህይወት ውስጥ እንዳለ ሁሌ ደስ ብሎኝ እንዴት ላስታውስ እንዴት እግዚአብሔርን ወደ እኔ ላቅርበው ብለን የምናስብ ካለን ትልቁ ነገር ፍቅር ለእግዚአብሔር ይኖረን። ፍቅር ለእግዚአብሔር ካለን እግዚአብሔርን የምንወደው ከሆነ በእግዚአብሔር እምነት ይኖረናል። እግዚአብሔርን የምንወደው ከሆነ ስለነጋችን በእግዚአብሔር ተስፋ ይኖረናል። ስለዚህ አንድ ሰው ከነገሮች ሁሉ ቀድሞ ነገሩን የሚወደው ከሆነ በዛ ላይ እምነት ይኖረዋል፣ በዛ ላይ ተስፋ ይኖረዋል። ስለዚህ ሁሌ ውስጣችን የሚጠይቀን ነገር እግዚአብሔርን እንዴት ልቅረበው የሚል ከሆነ ለእግዚአብሔር የመጀመሪያው ነገር ፍቅር ይኖር ፍቅር ካለ ሌላውን ነገር መቀጠል እንችላለን። በእግዚአብሔር ማመን እንችላለን። እንዴት በእግዚአብሔር ላይ እምነት ይኑረኝ ብሎ የሚጠይቅ አንድ ሰው ለእግዚአብሔር ፍቅር ይኑረው። ፍቅር ካለው እምነት ብቻ ሳይሆን ተስፋ የሚቀጠልለታል። መውደድ ካለው ማመን ብቻ ሳይሆን ስለሌላው ተስፋ ይኖረዋል። አንዳንድ ሰዎች በጣም ስለተዋደዱ በብዙ ርቀት መካከል ሆነው ነገ ስለሚኖረው ተስፋ ይጠብቃሉ። አሁንም ደግሞ ይሄ ዓለምን የሚገዛ ነገሮችን የሚያስተካክል እኛን የፈጠረን ሁሉ ነገራችንን የሰራ አምላክ ከእምነትም በላይ ተስፋ የሚጣልበት ነው እና ይህን ለማግኘት በፍጹም ልብ መውደድ ያስፈልጋል። ስለዚህ ቅዱስ ጳውሎስ በእውነት በፍቅር በእውነት በመውደድ ሁሉን ነገር ቅደሙት ይላል። ስለዚህ በመውደዱ ስናልፍ ያንን እናገኛለን። የመጣንበት የማያምን ማህበረሰብ፣ የማያምን ደግሞ ህሳቤ ውስጥ ብንሆን እንኳን እኛ ለማመን ቅርብ እንሆናለን። ስለዚህ አሁን አንተ ስላየህ ደግሞ አመንክ፣ ሳያዩ የሚያምኑ ደግሞ ብፁዓን ናቸው ብሎ ነገረው። ይህንንም ደግሞ ካለ በኋላ ይህንን አስዳበሰው ይህ እጅግ በጣም የሚገርም ነገር ተከስቶበታል። ይህም ደግሞ ምንድነው? እስካሁን ድረስ ቅዱስ ቶማስ ያገለግልባት በነበረችው ሀገረ ስብከት በህንድ እስካሁን ድረስ ይህንን ገጸ መለኮት የዳበሰች እጅ፣ ይህንን የክርስቶስን ሕማም ማወቅ ፈልጋ የዳበሰችን እጅ እስካሁን ድረስ በመንበሩ ላይ ተቀምጣ እስካሁን ድረስ በመንበሩ ላይ ተቀምጣ ሳትደርቅ እስካሁን ድረስ አለች። ሹመትም ደግሞ የምታካሄድ ሆና በዛ ትገኛለች። እጅግ በጣም የሚገርም ትላንት እኮ የነመጻጉ እጅ በቂም በበቀል የክርስቶስን ገጸ መለኮት ሊጸፉ በጥፊ ሊመቱ ተነስተው ነበር። ግን ደግሞ እምነትን ፍለጋ ደግሞ ክርስቶስን ሊዳስሱ የዳሰሱ የቶማስ እጆች ደግሞ እስካሁን ድረስ በዚች ሀገረ ስብከቱ ላይ ትገኛለች። እንደውም በበዓል አስተርእዮ ሊያጥኑ ከሚገቡ ካህናት መካከል ላይ ሹመትንም ደግሞ እንደምታደርግ እንደምትሾም እስካሁን ድረስ የሚነገር ነው። በዛም ቦታ ላይ ደግሞ ያለ እጅግ በጣም የሚገርም ነገር በእውነት የቶማስን እጅ ወይም ደግሞ ያቺን የክርስቶስን ሰውነት የዳበሰች እጅ መለምለም ስናስብ ደግሞ በእውነት እመቤታችን ቅድስት ድንግል ማርያም ምን ያህል ደግሞ የለመለመች ትሆን? ምን ያህል ደግሞ ልዩ ትሆን? ቶማስ በደቂቃዎች በእምነት ጉድለትም በመጣበት ማህበረሰብ አስተሳሰብም ተይዞ የክርስቶስን ጎንና የክርስቶስን ሕማም ሲዳብስ እጁ ለምለማ ከቀረች፣ በሙሉ እምነት በሙሉ ደግሞ ተስፋ በሙሉ ደግሞ ማንነት ክርስቶስን ለብዙ ወራት በማህፀኗ የተሸከመች በእውነት ደግሞ በደረቷ አስደግፋ በእጆቿ ያቀፈች እመቤታችን ምን ያህል ደግሞ ልዩ የሆነ ነገር ይኖራት ይሆን? ምን ያህል ደግሞ ሰውነቷ ለምልሞ ይሆን? ይህንን በጣም እጅግ በጣም ማሰብ መቻል አለብን። እመቤታችን ቅድስት ድንግል ማርያም ብዙ ቤዛ የሚሆን ነገሮችን ያደረገች እናት መሆኗን ለማሰብ ይህንን የቶማስን በእምነት በጎደለው መልኩ የዳሰሰውን እጅ ማሰብ ራሱ ትልቅ ነገር። ምክንያቱም ለሁሉ ነገር መስዋዕትነት የነበረው ለኃጢአት ለክፋት ለዓለም ነገር ቦታ ሳይኖራት ራሷን ለክርስቶስ ቤዛ አድርጋ የሰጠች ራሷን ለክርስቶስ አስተላልፋ የሰጠች እኔ አንተ ነኝ ብላ ያለች ለዓለም ሁሉ የምትተርፍ ድንቅ እናት እንዳለችን ለማሰብ ያቺን በዳግማ ትንሣኤ የምናስባትን የቶማስን እጅ ማሰብ እጅግ በጣም በቂ ነው። እጅግ በጣም በቂ ነው። ስለዚህ እንደዚህ አይነት ባለተስፋ የሆንን ጠንካሮች የሆንን ክርስቲያኖች መሆን መቻል አለብን። ሳናይ የምናምነው ነገር ማለት በመውደድ በፍቅር የምንይዘው ክርስቶስን የምናስብ መሆን አለብን በእውነት ይህንን የምናደርግ ከሆነ ክርስትናችን የጠነከረ የበረታ ይሆናልና ክርስትናችንን ልናስብ ይገባል ስለዚህ ቶማስ ይህንን ጥያቄ ከጠየቀ በኋላ አየ ዳሰሰ ተመለከተ ይህንን ሁሉ ደግሞ ካላቸው በኋላ ብዙ በዚህ መጽሐፍ ያልተጻፉ ደግሞ ብዙ የክርስቶስ ደግሞ ተአምራቶች ብዙ ነገሮች እንዳሉ እንደዚሁ ነገራቸው አሁን ይህንን ቃል ሲናገር አንድም የአሁን እየተናገርን ያለንበት ቃል እየተናገርን ያለንበት የወንጌል ክፍል የዮሐንስ ክፍል ነው። ስለዚህ አንድም በማቴዎስ ወንጌል ላይ፣ በሉቃስ ወንጌል ላይ፣ በማርቆስ ወንጌል ላይ የተጻፉ ነገሮች አሉ። ከሱም በማለፍ ደግሞ በተአምረ ኢየሱስ ላይ ወይም ደግሞ የኢየሱስ ተአምራት ተብሎ ሊጻፍ የሚችሉ ብዙ ሰፊ የሆኑ ተአምራቶች ስላሉ በብዙ መጽሐፍቶች ላይ ይህ ነገር እንደሚገኝ ሲናገር ስለዚህ የክርስቶስ ተአምር ብዙዎች በብቻ ዓለም ውስጥ የሚኖሩ ከዚህ ሌላ የለም ብሎ ሊያስቡ ይችላሉ። ግን የሚገደብ አይደለም። ያንን ሁሉ ዓመታትን በምድር ላይ ሲመላለስ ጌታችን መድኃኒታችን ኢየሱስ ክርስቶስ ባለ መድኃኒት ነውና ሕመምተኞችን ይፈውስ ነበር። ያንን ሁሉ ዘመናትን በምድር ላይ ሲሄድ ለምጻሞችን ደግሞ ያነጻ ነበር። በደዌ የተያዙትን ከደዌያቸው ይፈታ ነበር። ደግሞ በጣም ደግ ባለመድኃኒት ነበርና በሽተኛው በሽተኛ ነኝ ብሎ ወደ መድኃኒቱ ከመምጣቱ በፊት ቀድሞ ደግሞ አንተ በሽታ አለብህ እያለፈው ሲፈውስ መድኃኒቱ ሲያቀርብ ተመልክተናል ። ስለዚህ ይህ ሁሉ ቢጻፍ ብራና የሚበቁ አይደለም። ይህ ሁሉ ደግሞ ቢከተብ በብራና የሚደገፍ ነገር አይደለም። ቢጻፍ ወረቀቶች የሚበቁት አይደለም። ስለዚህ ብዙ መጽሐፍቶች ላይ የክርስቶስ ተአምር እንዳለ ይሄ መጽሐፍ ይነግረናል ማለት አንድም በሌሎች ወንጌል ላይ ከዛም ተሻግሮ ደግሞ ልዩ የሆነው የክርስቶስ ተአምር የሚገኝበት መጽሐፍ እንዳለ በዚሁ ክፍል ላይ ገልጾና አትሞ የሚነግረን ነገር ነው። ብቻ ብለን የምንደመደማ አይደለም። ሰው በተገደበለት ጊዜ ብዙ ገደብ ያላቸው ነገሮችን ሊያደርግ ይችላል። ይህ ግን ኢየሱስ ክርስቶስ ነው። ይህ ግን አምላክ ነው። ይህ ግን ትላንትና ስለ ሁላችን ተላልፎ ሲሰጥ በመስቀል ላይ የዋለው ኢየሱስ ክርስቶስ ነው። ደህነቱን፣ ምሕረቱን፣ ተአምራቱን ማድረጉን መስቀል ላይ ሆኖ እንኳን ያላቆመ አምላክ ነው። እየገደሉት የሚራራ እያሰቃዩት ደግሞ ስለ እነሱ የሚጸልይ ልዩ ኢየሱስ ክርስቶስ ነው። ስለዚህ ያንን በጣም ልብ አድርገን ማሰብ ስላለብን በዚህ ያልተጻፉ ደግሞ በሌሎችም ያሉ እንዳሉ ይገልጽልን። ስለዚህ ከእምነቱ ጎሎ ቢገኝም ለማመን ደግሞ ቢዘገጅም ቶማስ ይህንን አይቶ እንዲያምን እንዲጠነክር ሆናል። ስለዚህ እንደዚሁ እንደ ሐዋርያው እንደ ቶማስ ያንን የክርስቶስን እምነት የምንፈልግ ከሆነ እርሱ የሚያሳየንን ተአምራት እንዲገለጽልን የምንወድ ከሆነ በእውነት ቀንተን ወደ ክርስቶስ ልንጠይቅ ይገባል። ቅድም ብያችኋለሁ፣ መጽሐጉ የክርስቶስን ፊት ሊጸፋው እጁን አንስቶ ጸፍቶት ነበረ። ግን በፍቅር ደግሞ ለዕውቀት ቶማስ ዳብሶ ነበር። ስለዚህ በዕውቀት የክርስቶስን ሰውነት የዳበሰችው የቶማስ እጅ ለምለም አለች። ደግሞ በቂም በበቀል በክፋት ወደ ክርስቶስ እጇን ያነሳች ደግሞ ያቺ የመጽሐጉ እጅ ያቺ ደግሞ ለብዙ ዓመታት ተይዛ ተፈታ የነበረችው ዳግም ግን ይህን በማድረጓ የታሰረች እጅ ሆናለች እና ልንጠነቀቅ ልናስተውል ይገባል። እንደ ቶማስ ለእምነት የሆነ መጠየቅ ለእምነት የሆነ ወደ ምስጢር መቅረብ ሊኖረን ይገባልና በዚህ ውስጥ ጠንክረን በዚህ ውስጥ ኖረን ልንገኝ ይገባል። ያኔ ብዙ ነገሮች እንዲኖረን ብዙ ነገሮች እንዲሳኩ ነገሮችን እናገኛለንና በእውነት ልንጠነክር ይገባል። ዳግም ትንሳኤን ብለን የምናከብርበት አንዱ ነገራችን ይህንን የቶማስን ሐሳብ የምናስብበት ቶማስ የጠየቀው ነገር የተመለሰበት ጊዜ እንደሆነ የምናስተውልበትም ነውና፣ ትንሳኤው ዳግም እንደ ትላንትናው ነው። ዳግም እነ መግደላዊት ማርያም በመቃብር ተነስቶ እንዳዩት የሆነ ሳይሆን ይህንን የመሰሉ ነገሮችን የምናይበት ዳግም የተገለጸበት ዳግም እምነታቸውን ሙሉ ያደረገበት ጊዜ መሆኑን የምናስብበት ነውና፣ በዚህ ውስጥ ተለክተን በዚህ ውስጥ ሆነ ልንሆን ይገባል። ሳያዩ የሚያምኑ ብፁዓን ናቸው እንደተባለ እግዚአብሔርን ለማየት በጥቅም የምንታለል ወይም ደግሞ በሚያበለጨልጩ ነገሮች የምንጠፋ መሆን እንደሌለብን እርሱም በመዋዕለ ሥጋዌ ብዙ ስላስተማረን የግድ ክርስቶስን ካላየሁት አላምንበትም ብለን የምንል ወይም ደግሞ በዛ ዓለም ውስጥ የምንኖር ሳይሆን መሆን ያለብን በአጠገባችን ያለውን ብቻ ተመልክተን እግዚአብሔርን ለማመን ብዙ የተትረፈረፉ ነገሮች ያሉን ሰዎች መሆናችንን ማመን ነው የሚገባን። ይሄ ማለት አጠገባችን ያለው እያንዳንዱ ነገር እግዚአብሔርን ለማመስገን እጅግ በጣም ሙሉ ነው። ሰውነታችንን ብንመለከት ቤተሰባችንን ብንመለከት ነገራችንን ብንመለከት ሁሉ ነገር እግዚአብሔርን ለማመስገን እርሱን ለማወቅ መቼም የማይቋረጥ መቼም የማይጠፋ ነገር ነው። ስለዚህ በእውነት በዚህ ልክ የተሰፋ ልንሆን ይገባል። ወደ እግዚአብሔር ለመቅረብ ጥያቄ ያለን ሰዎች ልክ ከቶማስ ይህንን ተምረን ልንሆን ይገባል። ቶማስ ደግሞ የተኮነነበት ነገር አለ። አምላኬ ብሏል፣ ጌታዬ ብሏል። ግን ደግሞ ሳያዩ የሚያምኑ ብፁዓን ናቸው። አንተ ግን ስላየ አመንካል። ስለዚህ በዚህ የምንማር ልንሆን ይገባል ማለት ነው። ቅድም ከዚህ ቀደም ያለው ታሪክ ላይ ስንመለከት ማርያም መግደላዊት ማርያም ብሎ ሲጠራት ረቡኒ፣ መምህር ሆይ ብላው ነበረ። ቶማስ ደግሞ ጎኑን ሲዳብስ አምላኬ ብሏል፣ እግዚኤ ብሏል፣ ጌታዬ አምላኬ ብሏል። አያችሁ፣ ይህ ሁሉ ነገር ያላስታወሱት ነገር ነበረ። ሲያስታወሱ፣ ሲገለጽላቸው ክርስቶስን ጠርተውታል። በእውነት አንድ ሰው እግዚአብሔርን ማወቅ እርሱን መጥራት ስለሱ ሐሳብ መናገር የሚወድ ከሆነ እርሱ የሚገልጽለት መገለጽ ሊጠብቅ ይገባል። ማርያም መግደላዊት ልክ ማርያም ሲላት ረቡኝ መምህር ሆይ አለችው። ቶማስ ጎኑን ሲዳብስ ሕመሙን ሲመለከት እግዚአ አምላኬ አለ፣ ጌታዬ አምላኬ አለ። ስለዚህ እርሱ መግለጹን ሲገልጽ እግዚአብሔርን እንድናውቀው እርሱ መግለጹን ሲገልጽ እርሱን እንድንናገር ስለ እርሱ እንድንመሰክር ጥበብን ያስተምረናል። ስለዚህ ከእርሱ የሆነ ጥበብ እውቀትን የሚገልጽ ነውና ከእርሱ የሆነውን ጥበብ ከእርሱ የሆነውን ነገር ልንጠብቅ ልንሻ ይገባል ማለት ነው። ከዚህ ይህንን ትልልቅ ነገሮች እንማራለንና በዚህ የጠነከርን ልንሆን ይገባል ማለት ነው። አምላከ ቅዱሳን በዚህ ነገር ውስጥ እንድንጸና እንድንበረታ እንዲያደርገን የእርሱ መልካም ፈቃድ ይሆንልን። ይቆየን።